ሰላም እንዴት ናችሁ? ወድ የአዲስ ጉዳይ ዩቲዩብ ቻናል ተከታታይ ቤተሰቦቻችን ዛሬ ደግሞ ማቀርብላችሁ በዴል ካርኒጊ ጠብታ ማር ከሚለው መጽሐፍ የተወሰደ ሀሳብ ነው። ይሄ ምንድን ነው? ድካምና ጭንቀትን ለማስወገድ የሚረዱ አራት ጥሩ የአሰራር ልምዶች። እነዚህ ልምዶች በተግባር የተሞኮሩ ተሞክሮም ውጤታ መጡ በመሆኑ ብተገብሯቸው መልካም ነው። ስለዚህ ይጠቅማሉ የምላቸው ሀሳብ ናቸው። አራት ጥሩ የአሰራር ልምዶች ናቸው። አንደኛው በወቅቱ ከምሰራው ስራ ጋር ግንኙነት የሌላቸውን ወረቀቶች ሁሉ ከጠረጴዛ ላይ አስወግድ። ይሄ አንድ የባቡር ጣቢያ የቺካጎ የባቡር ጣቢያ ፕሬዚዳንት የሆኑት ሮናልድ ዊሊያምስ ስለዚህ ጉዳይ ሲናገሩ ምንድን ነው ያሉት? በጠረጴዛው ላይ ብዙ ወረቀቶች የከመረ ሰው ለጊዜው አስፈላጊ የሆኑትን ብቻ ትቶ ሌሎችን ቢያነሳ ስራው እየተቃና ይሆንለታል። ይህንንም መልካም የቤት አያያዝ እለዋለሁ። ስራን ለማቃናትም የመጀመሪያው እርምጃ ነው እላለሁ ይለናል። እውነት ነው። ጠረጴዛው ላይ ያሉ የተዝረከረኩ ወረቀቶችን ማጽዳት፣ ሽክፍ አድርጎ ሰድሮ ማስቀመጥ መልካም ነው ማለት ነው። ስለዚህ አንደኛው የአሰራር ልምድ በወቅቱ ከምሰራው ስራ ጋር ግንኙነት የሌላቸውን ወረቀቶች ሁሉ ጠረጴዛ ላይ ማስወገድ ማለት ነው። ሁለተኛው ስራን እንዳስፈላጊነቱ በቅደም ተከተል ማከናወን ማከናወን ያስፈልጋል ማለት ነው። ይሄ ደግሞ በእቅድ መምራት እንድንችል በጣም ያግዘናል። ሶስተኛው አንድ ችግር ባጋጠመ ጊዜ ለመወሰን የሚያስችሉ መረጃዎች ካሉ ውሳኔ ስጥባቸው። ከመወሰን ወደ ኋላ አትበል። አዜ ማናጀር አዜ ሊደር ወሳኝ መሆን ይኖርብሃል ማለት ነው። ውሳኔ ከመስጠት ወደ ኋላ ማለት የለብህ። ስለዚህ ዋናው ቁም ነገር ወደሚቀጥሉ ጉዳይ ከማለፍ በፊት በተያያዙ ጉዳይ ላይ ውሳኔ የሰጡ ማለፍ ተገቢ ነው ይለናል ዴል ካርኔጊ። አራተኛው ጉዳይ አራተኛው ሀሳብ ደግሞ ማስተባበርን መምራትንና መቆጣጠርን ተማር ይለናል። እዚህ ላይ አብዛኛው አሰሪ በቀላሉ ለውድቀት የሚደረገው ኃላፊነትን ሌሎች በማካፈል ፋንታ ሁሉንም ነገር ብቻን ልጨርሰው ሲል ነው። ሊደር ስራን ከፋፍሎ መስጠት አላፊነት ከፋፍሎ መስጠት እና የማስተባበር የመምራት የመቆጣጠር ተግባር ነው። ሊደርም ማናጀርም ሲኮን ማለት ነው። ሶ የዚህም ውጤት በስራ ጊዜ ተወጥቶ መደናበር ነው። ይህ ሰው ዘወትር እንደተጣደፈ እንደተጨና እንደተጨነቀ እንደተከፋና እንደተወጠረ ይኖራል። በእርግጥ ኃላፊነትን ለሰዎች ማካፈል በጣም ከባድ ነው። ይህን በደንብ አውቀዋለሁ ይለናል ዴል ካርኔጊ። እኔንም ያስጨንቀኝና ያስቸግረኝ የነበረ ነገር ይሄ ነው። ኃላፊነትም ለማይገባቸው ሰዎች አሳልፎ መስጠት አደገኛ እንደሆነ ከልምድ ያውቀዋለሁ። ቢሆንም አሰሪው ጭንቀትና ውጥረትን ድካምንን ለማስወገድ ከፈለገ ኃላፊነቱን ለሚገባቸው ሰዎች ማከፋፈል አለበት ይለናል ዴል ካርኔጊ ማለት ነው። ስለዚህ እነዚህን አራት የአሰራር ልምዶች ብንጠቀማቸው ብንተገብራቸው ድካምን እና ጭንቀትን ማስወገድ ያስችሉናል ማለት ነው። እኔ በግሌ ሞክሬያቸው ውጤት ያመጣውበት ጉዳይ ስለሆነ እናንተን ብትመኩራቸው ውጤት ታመጡባቸዋላችሁ። ስለዚህ ሞክሩት፣ ውጤቱን ደግሞ በኮመን ሴክሽን ላይ አስቀምጡልን።